በዚህ ቀን ምክር አይሁድ ክፉ የመከሩበት በክፉ የተመከረበት ቀን ነው። ጌታችን ኢየሱስ ክርስቶስ ይበቃናል፣ አልቻልንም፣ ዓለሙ ተከትሎት ሄዷል፣ መወገድ መጥፋት አለበት በማለት የተለያዩ ሐሰተኛ ምስክሮችን በመሰብሰብ እንዴት አድርገው ለፍርድ እንደሚያቀርቡት ጠንካራ የሸንጎ ውሳኔ የወሰኑበት ቀን ነው። በዚህ ቀን እግሮች ወደ ሁለት አቅጣጫ፣ ወደ ኢየሱስ ክርስቶስ በአንፃራዊነት ሄደዋል። የመጀመሪያው እግር የባለሽቷ ማርያም ለመቃብሩ ሽቶን የፈሰችበት ማርያም፣ እሷ የጌታችን ወዳጅ የነበረች ነች። ወንድሟን ከመቃብር ከሞት ያስነሳላት ኢየሱስ ክርስቶስ በልቧ መዝገብ ውስጥ ትልቅ ቦታ ስላለው ፍቅሩን፣ ብድራቱን የምትከፍልበት ቃል አታ ነበረ በሕይወቷ ትልቅ ትልቅ ተጽዕኖ ያለው ነበር። ጌታችን ኢየሱስ ክርስቶስ እቺ ሴት ሴተኛ አዳሪ ከሚባሉት ሴቶች አንዷ ስትሆን እህቷ ማርታ፣ ወንድሟም አልዓዛር ይባሉ ነበር። በቢታኒያ ይኖሩ የነበሩ ጌታ ኢየሱስቶስ አብዝቶ የሚወዳቸው ደግሞ እነሱም የጌታ ወዳጆች የነበሩ በቤታቸውም የሚቀበሉት ነበሩ። ጌታችን እየሱስ ክርስቶስ ድሆችን የተናቁትን ይወድ ስለነበረ ይሄ ልዩ ፍቅሩ ትኩረቱን ትኩረታቸውን ስቦት ነበር። ሰዎች በተለይ ደግሞ መንፈሳዊ ቦታ ያሉ መንፈሳዊ ሰዎች የማያደርጓቸውን ታላቅ የፍቅር ድርጊቶች የሚያደርግ የተለየ መምህር በመገለጡ ልዩነቱን እጅግ አድርገ ወደውት ነበር። ሰው ምንም አይነት ኃጢአተኛ ቢሆን ምንም አይነት የተደበቀም የተሰወረ ማጥያት ቢሰራ እንደ ስምዖን ለምጻሙ ከፊት ለፊቱ ቢታይ ወይም እንደዚች እንደ ባለሽቱዋ ማርያም የውስጥ ኃጢአት ቢኖርበት ሁሉም ቢሆን እግዚአብሔርን ጠልቶ አይደለም የሚያደርገው። አምላኩን የሚጠላ ሰው ብዙ አይደለም በዓለም ላይ። ብዙ ሰው አምላኩን ይወልዳል፣ ይፈልጋል። በእግዚአብሔር ፊት ቁመናውን ማስተካከል ነው የሚያቅተው ኃጢአተኛነቱ እየከሰሰው የሚኖር ስለሆነ፣ የሰው ልጅ በእግዚአብሔር መወደድ በእንደዚህ አይነት ሁኔታ ውስጥ በእግዚአብሔር መወደድን የሚያሳዩ ምልክቶችን ሲመለከት ይህንን ምልክት ወዳሳየው መሳቡ አይቀርም። ንቦች አበባ ባዩ ጊዜ ወደ አበባው እንደሚሳቡ የጌታችን የኢየሱስ የፍቅር መዓዛ ብዙ ኃጥአንን ወደ እሱ ስቦ ነበር። ስለዚህ እቺም ከተሳቡት ሰዎች መካከል ነበረች። ቤተሰቡ አጠቃላይ አላዛርም፣ ማረታም ማርያም ትባላለች። ማርያም እቺም ሁሉም በክርስቶስ ፍቅር መዓዛ የተሳቡ ነበሩ። ምክንያቱም የሰውን ምስኪንነት በሚገባ የተረዳ መምህር ነበር። እግዚአብሔር በትክክልም በንጽህና የተተረጎመበት የእግዚአብሔር የህሉና ትርጉም ነበር ኢየሱስ ክርስቶስ። እግዚአብሔር ፍቅር እንደሆነ ሰው ወዳጅ እንደሆነ አዛኝ እንደሆነ እሮሮ እንደሆነ እጅግ ደግ ከእናትም በላይ ደግ አምላክ እንደሆነ በጌታችን በኢየሱስ ክርስቶስ ህይወት ላይ ይንጸባረቅ ነበረ። የብርሃን ጸሐፊ እርሱ የክብሩ ነጸብራቅ ነው ብሎ የመሰከርለት መምህር መብራቱ በነ ማርታ እና ና በነ ማርያም ሕይወት ውስጥ ከባድ ተጽዕኖ ፈጥሮ ነበር። ተስፋ የሌላቸው ሰዎች ተስፋ እንዲሰማቸው፣ የደከሙ ሰዎች የመንፈስ ብርታት እንዲያገኙ፣ ዋጋ የለኝ የሚያሉ ዋጋ እንዳላቸው እንዲሰማቸው አድርጓቸው ነበር። ስለዚህም እቺ ሴት በልቧ የተሸከመችውን የፍቅሩን ውለታ ለመክፈል ሽቶ ይዛ ራሱ ላይ ሰብራ የደፋችበት ቀን ነበር። እግሮች እንግዲህ ወደ ጌታ ወደ ኢየሱስ ክርስቶስ ሽቶ ይዘው መጥተዋል። እነዚህ ንጹሕ እግሮች ውለታውን ለማሰብ ፍቅሩን ለመዘከር እወዳለው እኔም እንዳቅሜ ጌታዬ ለማለት መቃብሩ ላይ መቀባት የሚገባውን ሽቶ በሶስተኛው ቀን ስለሚነሳና ስለማይገኝ ቀደም ብላ በመለኮት ሚስጥር ራሱ ላይ ደፍታ ቀባችው። ጌታ ኢየሱስ እጅ ሴት ያደረገችው ሽቶ ለመቃብር ይሆንልኝ ብሎ የተናገረው ከዚህ የተነሳ ነው እና ማርያም ሽቶ ሊቀቡት ሲሄዱ ተቀድሞ ነበር። ማርያም እቺ ባለሽቶ ቀድማቸው ነበር። እነሱ መቃብሩ ጋር ነበር ይሄዱት። እሷ ግን ሳይሞት ቀባቸው። የሚነሳ ሞቶ የሚቀር ስላልነበር ከሞተ ከሶስት ቀን በኋላ መቃብር ውስጥ ጣ ሊያገኙት አልቻሉም። እንግዲህ ሽቶ ዛሬ ኃጢአተኛዋ በውስጧ ለተሸከመችው ኃጢአት ድካም ውለታ ምረስ ስለሰጣት ውለታ መክፈል ባይቻል እንኳን ፍቅሯን ለመግለጽ ያደረገችው ነው። ይህንን ሽቶ ይዛ የመጣችበት መራመድ ወይም ሂደት እግር ዛሬ የሚታሰብበት ነው። እንግዲህ እቺ ሴት እች ባለ ሽቶ ማርያም ወደ ጌታችን ወደ ኢየሱስ ክርስቶስ እግሮቿን አንስታ መጥታለች። ድንቅ መምጣት ነው። ድንቅ መምጣት ነው። አስተምሯታ ለግሮሶት ተቀምጣ የተማረችው በጣም ጠንካራ ሴት ነበረች። ጌታን ስትሰማ ቤት ውስጥ ያለው ጣጣ፣ የኑሮ ጣጣ፣ የሴትነት ጣጣ አልጎተታትም። ማህበራዊ ወግ አልረብሻትም። ሴት እንግዳ ሲመጣባት ተፍተፍ ማለት አለባት። እንኳን ያኔ የዛሬ ሁለት ሺህ ዓመት ቀርቶ ዛሬ እንኳን በዘመናዊ ዓለም ይሄ ግድ ነው። ነገር ግን ያን ሁሉ ሳይረብሻት፣ ወግ ሳይረብሻት፣ ማህበራዊ ጫና ሳይረብሻት ልቧን ወደ ጌታ ሰታ ሚለውን ታዳምጠው ነበረ። ከተናገራት ከሰማችው ተነስታ ጌታን እጅግ አድርጋ ወደው ነበር። ሰው ደግሞ ሲወደድ ሽቶ ነው የሚሰጠው። ፍቅሩ የሚገለጸው በሽቶ ነው። ውድ ስጦታ ነው። ያ ንግስት ሳባ ወደ ጠቢቡ ሰሎሞን ስትሄድ ይዛው ሄደችው ውድ ሽቶ ነበረ። ከሰሎሞን የሚበልጥ በዚያ አለ። እጅግ የሚበልጠው ጠቢቡ አዳኙ ኢየሱስ ክርስቶስ በተቀመጠበት ቤት እንደ ንግስት ሳባችን ባለ ሽቷ ማርያም ኃጢአተኛዋ ሴት ድካሟን የተረዳላትን ምስኪንነቷን ያወቀላትን መወደድ ፍለጋ ሰው አንዳንድ ኃጢአት የሚሰራ መወደድ ፍለጋ ነው። ይገርማቸዋል። ፍቅር ፍለጋ ነው። አመንዝራም የሆነው ፍቅር ፍለጋ ነው። ሰው ብዙ አይነት ምክንያቶች አሉት እና ያንን የሚተካ ትልቅ ፍቅር ከሰማይ መፍሰሱ ገርሟታል። ሰው የማያረካ ፍቅርን ይሰጣል። እግዚአብሔር ግን ፍጹም ፍቅርን ይሰጣል፣ ያሳርፋል። ስለዚህ ወደ ፍጹሙ ፍቅር መጣች። ሰው ምስኪን ነው። ሰው ምስኪን ነው ለሰው እንደ ሰው የሚያሳዝን ፍጥረት ምድር ላይ የለም። ይሄ እንደተረዳው የሰማይ አምላክ ብቻ ነው። ሰው እንኳን እርስ በርሱ አልተረዳዳም፣ አንዱ በአንዱ ላይ ይፈረዳል። ሰው ጥፋት ሲያጠፋ ስህተት ሲሳሳት ሲበድል፣ ወይም በተለምዶ ኃጢአት ሲሰራ ይሄ ምክንያቱ ከጀርባው ያለው ምክንያቱን እግዚአብሔር በደንብ ያውቃል። በጣም ብዙ ምክንያቶች አሉ። የሚያሳዝኑ ምክንያት ፍጥረት የሰው ልጅ። ስለዚህ ሰው ሊፈረድበትና ሊጠላ ሊገለልና ፊት ሊነሳ አይገባም። ይሄ እንደማይሆን ይሄ ሊሆን እንደማይገባ ጌታ ኢየሱስ አሳየ። ሽቶን ተቀበለ፣ አልናቃት አልናቃት እና በዚህ ቀን እንግዲህ ቅዱስ ሽቶ የቀቡ እግሮች ያየንበት ቀን ነው። እግሮቻችሁ ወደሱ ሂዱ፣ እግሮቻችሁ ይነሱ። እናንተ ብዙ የተቀበላችሁ ውለታ ያለባችሁ የፍቅሩ ብድራት እንደ እሳት የሚያጋጥላችሁ የሚያንገበግባችሁ ተነሱ ተነሱ። እግዚአብሔር ፍቅራችሁን ግለጡ፣ ለጌታችሁ ለኢየሱስ ክርስቶስ ፍቅራችሁን ግለጡ። እንዲያርጉ እንዲያርጉ አትባሉ። ፍቅር ራሱ የሚናገረው ነገር አለ። ምን እንደምታደርጉ እናንተ ታውቃላችሁ። ግን ተነሱ ተነሱ ተነሱ። ዝም በላችሁ አትቀመጥ። እግሮቻችሁ ይነሱ። ወዳችሁ ስገዱ፣ ወዳችሁ ጽሙ፣ ወዳችሁ ቤተክርስቲያን ሄዱ። ባለውለታችንን የተረዳንን ያልፈረደብንን ሰውን እንደ ያላየንን ያዘንልንን እድሜ ይጨምርልንን የታገሰንን፣ ለምን እንድናጠፋ እንኳን የሚያቀንን እግዚአብሔርን ጌታችንን ኢየሱስ ክርስቶስን ወዳችሁት አገልግሉት። ወዳችሁት በፊቱ ስገዱ። ተነሱ፣ እግዚአብሔር ልጆች እግሮቻችሁ ይነሱ። ቅዱስ እግር ይነሳ። ወደ መስቀሉ ወደ ቅዱሱ ወደ ንጉሡ ወደ መሲሁ ወደ የዋሁ ወደ ደጉ ሂዱ፣ ተነሱ። የመጀመሪያው እግር ይሄ ነው። ሁለተኛው መጥፎቹ እግሮች ናቸው። ከጌታ ጠላቶች ጋር ለመምከር የተነሱ የአስቆሮቱ ልጅ የአስቆሮቱ ሰው ይሁዳ። ይሁዳ ኢየሱስ ክርስቶስ እንደሚሞት ገብቶታል። ነገሩ እንዳበቃ የተሰማው ነው። አሁን ያዝነኛ ኢየሱስ ክርስቶስ የለም። ያ ገንዘብ የሚሰበስብበት መምህር አሁን እንደሚወገድ ገብቶታል። ወደ መቅደሱ አዛዦች አካባቢ ቀረብ ስለሚል እየሆነ ያለው ነገር በደንብ ሸቶታል። እንደማይምሩት ሶስት አራት ቀን እንደማያሳድሩ ታውቋል። ኢየሱስ ክርስቶስ ታዲያ ከሞተ ሳያተረፍ እንዴት ይሞታል? እንዴት ሳይሸጥ ይሞታል? ገንዘብ የሚወድ ሰው ሁሌ ትርፉን ነው የሚያስበው። ታዲያ ይህንን በግ እንዴት ሳሸጠው ይሞታል? ማን ነው ሳይጠቀምበት እንዴት ይሄዳል? ይህንን እያሰበ ነበር ይሁዳ። ይሁዳ ሁል ጊዜ ሸለመሸጥ የሚያስብ ሰው ነበር። ችን ሴት ሽቶን ቀብታ ስትቀባው፣ ስብራ ስትቀባው ለምንድን ነው የምታባክኝው? ሶስት መቶ ዲናር ያክል ተሽጦ ለድሆች ይሰጥ ነበር ብሏት ነበር። ለጌታ የሚሰጠው መባና ስጦታ እንኳን ያንገበግበው ነበር ያበሳጨው ነበር። እሱ መሸጥ ነው የሚፈልገው፣ ግምጃ ቤቱን፣ ታቦቱን፣ የመቅደሱን አገልግሎት ሁሉ መሸጥ። በቃ መሸጥ፣ መነገድ። እሱ ጋር ህይወት የሚባል ትርጉም የለው። ከኢየሱስ አፍ የሚወጣው ቃል ለሱ ትርጉም የለው። እሱ ማለት ለሱ ኢየሱስ ክርስቶስ አንድ ተራ ሰው ነው አንድ ተራ ሰው ነው። የተለየ ምንም ስሜት የለውም ለክርስቶስ። እጅግ የሚያስተነግጣችሁን ነገር ልንገራችሁ፣ እንደዚህ አይነት ስሜት ያላቸው ብዙ ምእመናን አሉ ቤተክርስቲያን ውስጥ። ለክርስቶስ፣ ለኢየሱስ ክርስቶስ ምንም ስሜት የሌላቸው፣ ምንም ስሜት። ቤቱ ይሙላ፣ ልጆቹ ይደጉ፣ እንጀራ አይጓረጥ፣ ከስራ አይፈናቀሉ እንጂ በቃ ይሁዳ በዚህ መንፈስ ነበር የሚኖረው። እና የጌታችን ምክር እየተፋጠነ ነው። ጌታን ለመግደል ለመስቀል የሚመክሩ ሰዎች ምክራቸው የተፋጠነ መሆኑ ገብቶታል። ስለዚህ ጌታን ሸጦት አትርፎበት ማለፍ ፈለገ እና ምን ሰማ? እሱን አሳልፎ የሚሰጥ ሰው ብናገኝ ሰላሳ ብር እንሰጣለን የሚል የደላሎች ወሬ ያዳም ስለዚህ በመቅደሱ በጎችን ላሞችን የሚሸጡ ለዋጮች ስለሚሞሉ ስለሞሉ የቢዝነስ ወሬ የንግድ ወሬ በጣም ብዙ አለ። እዚያ አካባቢ ያንን በግ የሚያስይዘን ሰው ሰላሳ ብር እንሰጠዋለን ሲሉ ሰማ። እኔ ያለው አለ። ጌታ ኢየሱስን ለማስያዝ በቂ ስም ቦታ ያስፈልጋል። ጌታን የሚያውቅ የማይጠራጠር ሰው ያስፈልጋል። የካህናት አለቆች ጠሩት። ማን ነው ጌታ ናት ይዛሉ ያሉ ብለው ሲያስጠሩት፣ ያስቆረቱ ሰው ይሁዳ ከአስራ ሁለቱ አንዱ ነው። ስለዚህ እርግጠኞች ሆኑ በሱ ላይ ያቀዋል። የት እንደሚውል የት እንደሚያድር ያውቃል። ስለዚህ ለዚህ ሰው ብለው መዘኑለት ገንዘብ። እግሮቹ ጌታን ለመሸጥ የተነሱበት ድብቅ ውስጥ ምንድን ነው አግሪመንት የተፈራረመበት ቀን፣ ስምምነት የተፈራረመበት ቀን ነው። አስገራሚ ነው። በመከራ ላይ መከራን የሚጨምሩ ሰዎች አሉ። ዮብ ባልንጀሮቹ፣ ጓደኞቹ መጥተው እናፅናናሃለን ብለው ቁስሉ ላይ ጥዝጣዜ እንደጨመሩበት በጌታችን መከራ ላይ ተጨማሪ ቁስል ጨመረ ይሁዳ። በሕይወት ዘመኔ በጣም ከባድ ነው ብዬ ማስበው ቁስል በወዳጅ መከዳት ነው። እጅግ የምትወዱት ሰው መከዳት ደርሶባችሁ እንደሆን አላውቅም። በጣም ነው የሚያመው። የሚያመው ደግሞ አንድ ቀን የሚሰራችሁ ለብዙ ቀን ነው የሚያመው። ልባችሁን ስጣቁ ተወዳጃችሁ ስሟችሁ ሄዶ ሲያስመታችሁ ማለት ነው። እኔ የጌታ ህመም ከባድ ነው ብዬ የማስበው የይሁዳ መክዳት የምስማሩ ችንካር፣ እሱ በቃ ሲሞት ተገላግሎታል። ይሄኛው ህመም ግን ከባድ ነው። የከባዱን ችንካር ነው ጌታ ልብ ውስጥ የቸነከረው። ያስቀሩት ሰው ይሁዳ ወዳጅ ሆኖ ከጂ ከመሆን እግዚአብሔር ይጠበቃችሁ። አደገኛ በደል፣ ሰውን ወዶ መክዳት፣ አሳልፎ መስጠት፣ መስውር፣ በድብቅ መረጃ ሰጥቶ ማሳሰር፣ ማስገደል፣ ማዘረፍ፣ ማሳገት፣ ዘነ ስራ የሚሰሩ ሰዎች ምድራችን ላይ ብዙ አሉ። መክሰስ የሚናገራቸውን ቀርቶ ፖለቲካ በሃይማኖቱ በሁሉም አቅጣጫ ወዳጅ መስሎ ከሚወጋ ይህን ከሚመስል ክፉነት ይጠበቃቸው እግዚአብሔር። ፍፃሜው አላማረም፣ አላማረም። ፍፃሜ እንዲህ አይነት ሰዎች ፍፃሜያቸው አያምርም። የሸንጋዮች ዘመናቸው ግማሽ አይሞላ። እንዲ በሽንገላ መጥቶ የጌታን ጉንጭ ስሞ እኮ አሳልፎ የሰጠው ሸንጋይ ነው። ወዳጅ ይመስላል፣ ሳሚ ይመስላል፣ ግን ልቡ ስለት ነው። ግማሽ አልሞላም። ዘመኑ ከ30 ዓመት አልተሻገረም። ዛፍ እንኳን ተጸይፋው ተፈጥፍጦ ነው የሞጠው። ታንቆ ሲሞት ድንጋይ ነው መጥቶ ይገደለ ሰው። የዘራውን ያንኑ ደግሞ ያጭዳል። የወረወረውን ያውዶ ተመልሶ ወደ ራሱ ይመለስ። አልተማረም። በሃማ አልተማረም። መጽሐፍ ቅዱስ ሀያቅ ሃማ እንዴት አድርጎ በንጹህ ሰው ላይ እጁን አንስቶ በዛ ገበድ እንደተንጠለጠለ አልተማረም። ይሁዳ ትምህርት አያውቅም። የቤተ ግነት ሰዎችን ያውቃል፣ የካህናት አለቆችን ያውቃል። አንድ ቀን ግን ቃላቸውን ሰምቶ አያውቅም። አብሯቸው ፎቶ ይነሳል፣ ግን ሰምቷቸው አያውቅም። አሜን ይላል ሲነገር፣ ግን ሰምቶ አያውቅም። ጸሎት መጽሐፊ ያነባል፣ ዳዊት ግን አዳምጦታም፣ ቦታ አያውቅም። ምንም እውቀት የለውም ከትናንትናው እንዳይማር ከመጽሐፍ እንዳይማር ልቡ ድፍን እሱ የሚያስበው ስንት ብሸጥ ስንት አተርፋለሁ ብቻ ነው ነጋዴ መሆን ቅዱስ ስራ ነው መስራት ማረስ ቅዱስ ስራ ነው እሱ ብቻ ነው ህይወት ማለት ግን በጣም አደገኛ ውሳኔ ያስታስታል መኖር ቢዝነስ ገንዘብ ማምጣት ነው መኖር ብሎ ስላመነ ነው የህይወት ራስን ይሸጠዋል። ከዚህ ጀርባ ሌላ የተሻለ ህይወት አለ ብሎ ቢያስብ ኖሮ ያስተውል ነበር። እነዚህ ሁለት እግሮች ዛሬ በተለይ አቅጣጫ የተነሱበት ቀን ነው። ያ ደሪካ ማን በሰላም በጤና ለትንሣኤ ያድርሰን። ትምህርቱ ላይ ኮሜንት አርጉ ላይክ አርጉም። እንደተማራችሁ ማብረት ፈልጋለሁ በኮሜንታችሁ። እግዚአብሔር ዘራችሁ እናንተን ባርክ። ቀሲስ አሸናፊ ገር ማርያም ሰላም